ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል የተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ብሩኬና ሀይምዬ በሰላም ኢትዮጵያ ገብተዋል። እንኳን በሰላም ገባችሁልን። ያው ብሩኬ ቪዲዮ ፖስት አድርጓል። ሌላው ነገር ደግሞ ከዛም ባሻገር ሀይሚ የሆነ ነገር ፖስት አድርጋለች። እሱንም ነው ወደ እናንተ የላችሁ የመጣሁት ይቅማማ ማለት ነው። ፖስት ያደረገችውን ነገር ልንገራችሁ። በጣም አስተማሪ የሆነ ነገር ነው ውዶቼ፣ ይጠቅመናል ለራሳችን ማለት ነው። ምን አለች? ለራሳቸው ነጻነት ሲሉ የሌሎችን ስሜት ከሚገዱ ሰዎች ፈጣሪ ሰውራችሁ የሚል አንድ ነገር ፖስት ስታደርጋ እንዴት ውስጤን እንደነካኝ ውዶቼ እንደነዚህ አይነት መልክቶች በተለይ ደግሞ እናንተ በእንደዚህ አይነት ህይወት ውስጥ ካላችሁ የሆነ ልባችሁ ሊሰብረዋል። አዎ ማንም ሰው የሆነ ካልደረሰበት ምንም ነገር ሊረዳ አይችልም። ሲደርስበት ብቻ ነው ስታሳልፉት ብቻ ነው። እንደዚህ አይነት ነገር ማለት እሱ ምንድን ነው? አንዳንድ ሰዎች ለራሳቸው ነፃነት፣ ለራሳቸው ህይወታቸው እንዲስተካከል ምናምን አሌለ ላይፋቸው እንዲስተካከል ይሉና የእናንተን ስም የማቀልሸት፣ የእናንተን ውድቀት አሌለ ሁሉ ጊዜም ስለ እናንተ መጥፎ ነገር ነው የሚያወሩት። በቃ እናንተን ዝቅ ያደረጉ ይመስላችኋል። በዛ አጋጣሚ ራሳቸው ናቸው ዝቅ እያሉ የሚሄዱት እንጂ እናንተ አደላችሁም። እናንተ ግን ምንጊዜም ቢሆን ከአላማችሁ፣ ከህልማችሁ ወደ ኋላ እንዳትሉ እና ሰውን አታዳምጡ፣ ራሳችሁን አዳምጡ። ሀይሚዬ ላይም እየተደረገ ያለው ያ ነው። ለራሳቸው ነጻነት ወይንም ለራሳቸው ፍላጎት ሲሉ አሁን ብሩኬን ይፈልጉታል፣ ሀይሚን ግን ዝቅ ዝቅ ያደርጓታል። ለራሳቸው ሲሉ ማለት ነው። ግን ምንም የሚፈጠር ነገር የለም። እነሱ ያንን ያደርጉታል። ለራሳቸው ናቸው ዝቅ ያሉት እንጂ ብሩኬንና ሀይሚ ምንም ዝቅ ያሉበት ነገር የለም። እነሱ ከፍ እያሉ ነው እየሄዱ ያሉት። አጓጉል ሰዎች ባይሆኑ ኖሮ እሷን እየተከተሉ ያሉት አብዛኞቹ ጥሩ ሰዎች ቢሆኑ እንደ ቪው እና እንደ ሰብስክራይቡ ልጅነት አይኖረውም ነበረ። ቪው እንደምታዩት ነው። ሰብስክራይቡ ደግሞ እንደምታዩት ነው። እኔ ሦስት መቶ ሺህ መግባት ያለባት ልጅ ነበረች። ግን በቃ ያለ መሰሪ የሆኑ ልጆች አሉ። ዝም ብለው ያዩቸዋል። ምን አለች፣ ምን አወሩ፣ ምን ተፈጠረ ያያሉ? ነገር ግን ሰብ ማድረግ አይፈልጉም። በጣም የሚገርመው ነገር እኔ በጣም ይገርመኛል። ግን እኔ ያው ጥቅሱ ከዚህ ጋር ተያያዘ ምናምን ነገር እያልኩኝ አደለም። ግን በቃ እኔ መናገር ያለብኝን ነገር ልናገር። በአቋራጭ ከእንደዚህ አይነት ነገር ፈጣሪ የሰውራችሁ። ለማንኛውም አሜን የሰውረን። ቅመማ እንኳን በሰላም ገባችሁልን። በቪዲዮ ደግሞ ፋ ብላችሁ አብራችሁ እንደምትመጡልን ተስፋለን። የኛ አስተማሪ የኛ ቅማም ማለት ነው። ኑሪልንክ ሁዋይን ቃች ሌላ ምን ይባላል?